ፍሬ አንድና አንድ አበሻ ቦይ ፍሬ እንዳላት አለ ቀዳት ሰት እንዴት እንዳማረብሽ! ዜሽ ቤት ያለሽ እንዴት ነሽ? ማሪ አምሮብሻል። እኔን ነው የሞተር ውድድር አልመሰልኩሽ? ለሞተር ሳይ በጣም ነው የሚያምረው። ያ በጣም ዛሬ ፀሐይ አለች እንደዚህ ብዬ ነው የምወጣው ብዬ ቆ ጓደኛ ክለብ። አሁን እንደሱ ለብሰሽ ስትወጪ እንዴት ነው? ሽንትሸምሸኝ ለብሴ በጣም ነው የምቸገረው ሽንቴን ለመሽናት ወይ ከስርወልኪ አንዳንዴ በመቀስ ቆርጫለሁ። አንድ ልብስ እኔ በሽንቴ ወጡ ማርያምን የሆነ ልብስ ቀድጄዋለሁ። በጣም ነው የሚያናድደው። ሙሉ ሱሪ ነው፣ አልወጣም አላለኝም። ዚ ፑዚ ጋር ይዘው ቆረጥኩት፣ ከታች እኔ ሽንቴ ልሞት ነው ጋይስ። ቆረጥኩት፣ የራሱ ጉዳይ። የት አባቱ ይሄ አይመችም፣ እንደዚህ አይነት ልብስ ለክለብ አይምችም ክለብ ላይም አርጊ አልሄድም። አንዳንድ ሰዎች አድርጎ ሲሄዱ ነው ይቻሉኝ ላያቸው ሌሻን አሉ አሉ። ዋት ብሏል። ዳይተር ማድረግ አይሻልም ወይ ሱን ነው ትክክለኛ ብላል። ግብዳ ግብዳ ዳይበር አርገሽ ወይ በጣም ደስ የሚለው እንዲሁ የሆነ ሳሳ ያለ ዳይፐር ግን ያረግ ነበር ከለብሶታ ሽንት ቤት ከሚሄድ እስኪ፣ እግዚአብሔር ያለ አደለም። ሽንት ቤቱ ያስጠላላ። አንድ ቀን የምጠቀመበት፣ አንድ ቀን ሞዲስ ግዢ ብለሽ ማለት ነው። ገኒ ሂደች ሞዲስ ግዢ ብላ ዚፕ ክፈች ቀጠሪ ይለኛል። ከዛ በኋላ ማለት ነው ዳይፐር ልገዛ፣ ሴት ሴት እየዋየችኝ ልጆችሽ አድገው የለ እንዴ ትለኛለች። ነው ፎርሜ እንደዛ በስመ አብ ጋይስ ግን በጣም ነው የሚመቸው ላይበር አድርጋለች ማለት እኮ ነው አድርጋለች እኮ ብታይ እኔ የሴቶች ጉዳይ ላይ ነበርኩኝና ምን ላርግላት አለው። ዳይፐር አትለኝም? ከዛ እኔ ደግሞ ታውቂያለሽ፣ ጅል ዳይፐር ነበር። እሷ ከማለቷ የኔ መግዛት እኮ ነው ፍጥነት። ስሮጠች እንኳንም ገዛሽው ይሻላል። አይተሸዋል ገኒ ዮኒ ዮኒ፣ ምን አድርጌ ነው ዮኒ? ማኛ እኔን ተፋታኝ። ዮኒ ማኛ ሌሎቹን ጠበቅ አድርገህ ያዝ። እኔን በዚህ አጋጣሚ ተፋታኝ እኮ በምን ሂሳብ ነው? ለአንቺ እንደ የሌለ ነገር። ጓደኛሽ ነው። ጓደኛ እኮ አለ። የወንድ ጓደኛ የፍሬን ልላት ነው። ዋል ጎበዝ ነው አሉ። ይቆየም እንግዲህ። ጎበዝ ሆኖ ነ እንግዲህ እያበዱ ያሉት አደባባይ ላይ ሰዎቹ አዎ በስማ፣ አንዳንድ ሰዎች እያበዱ ያሉት እንደ ጨርቃቸውን ጣሉ እኮ አበዱ። ቀላል አበዱ እንዴ? ግን እግዚአብሔርን እንዴት ያስጠላል? ሁሌ አይሰለችም። እንዲያስማራት እግዚአብሔር ነበር ግን አሳዘነኝ። እንዴ ያስጠላል። በቃ ምንም ላሽ ብሎሽ ሌላ ላይ እሾን በእሾ ጥብስ ስታደርግና ሌላ ሰው ላይ መሄድ ምንድን ነው? አለቀ ደቀቀ። ጉማሬን ማን ይጠብሰዋል? ችግሩ ስጋ ነው። ማርያምን ረብስ ማቱ ረግመው ነው የገባው መሰለኝ እዚህ በቀረበት ሆነሪ ንጎ ነው ገኝ ሆነ። መጀመሪያ ላይ ፈና አድርጌ ነበር፣ ደስ ይል ነበር መጀመሪያ። በጣም የሆነ የሆነ አለ አይደል? ምዝዝ አለ። ያስጠላል፣ እውነት ያስጠላል። በጣም ነው የሚያስጠሉት። ማትለው ነገር የላት ማታወጣው አቃቂ ሆ አሪው አይጀንት ልሻንቺው እኮ ብስማ ማነት ግን እቺ እከክ። ሁሉም ፈረደባቸው፣ ልጁም ፈረደበት፣ ልጅቷም ፈረደባት እንዴ። ከሄደ እኮ ሄደ ነው በቃ። ጉድ ባይት እና ላይፍሽን ኮሎነች ተቀጠለች። ላይፍሽን አለቀ ወይስ ለሚዲያው አስፈላጊ ነው እንደዚህ መለፍለፉ? እኔ አልገባኝ ሚዲያውን ስለማላውቀው። አይ ቲንክ ተመልካች እንዲበዛላት ነው መሰለ። እኔ ሰው ራሱ የኢትዮጵያ ሕዝብ እንዴት እንደማይሰለቸው ነው ግራ የሚገባኝ። መቤቴ ረመን ሰለቻችኋል፣ እንደውም ብሶባችኋል። ማሬ ሕዝቡ እንደ ወሬ እኮ ነው የሚወደው። ሕዝቡ ምን ሆነ አሁንማ? ትግሬ ሆነች አሉ ተጋሩ ደግሞ አሉ አንቀበልም። እንዲ እንዴት ነው የሚቀበሉት? ተጋሩ ደግሞ ችግሩ ለመመለስም አደራ የአማራ ልጆች፣ በዚህ አጋጣሚ አማራ ነኝ ካለች አደራችሁን አንፈልግም በሉ። አንፈልግም ኧረ፣ ይቀበሏትም ሞቶ ነው ቆሞ ነው የሚቀበሉ። የአማራ ልጅ ግራ ገብቷታል። እንግዲህ ይሄ እኮ አይዴንቲቲ ክራይስ ነው። ባይደ አይዴንቲቲ ክራይስ ሆኖባታል እንዴ። ፍሬ ደረትሽን ትንሽ ሸፈኝ አድርጊው። ይቀመጠሪያም አቤት፣ ሰው ትርሃስ ነው አላለችም? ዝሆኔ ስሞንው ትርሃስ ነው ብላለች እንዴ? አዎ ትርሃስ ኪዳኔ ነኝ ብላለች። እስኪ ገብርኤልን በእመቤቴ ሪከርድ አይችል ትርሃስ ኪዳኔ። አዎ የሌለ ረ የለችም። እኔ እንደዚህ አይነት ትግራዋይ አይቻላቅም ማርያምን ኖ ረዝም በየትማን ትግራ- እንትን ነው። እንደ ሞኝ ነው እንደ ትላንትና ስትቀጠቅጥ የነበረ ትግራዊ አሁን መልሱም ይቀበላት ማንም አይቀበላትም። እዛው ትገላባበጥ በጠን የእሷን ቦን ጀርመናዊ ነኝ ብዬ በ በዛ ጻናለሁ ሮላለች እሷ በልጆቿ ትምላለች እኮ። አዎ እየማለች ነበረ በልጆቿ እየማለች እኮ ነበረ። ያው ልጆቹ ጠፍተዋል ብላ ነው አንድኛውን የጠፋ ልጅ ስለሆነ ጀመር አጠገቡ እንደልጆች እንደ ልጆቹ በባህር የመጣ ከእኔ ጋር አይመጥንም ብትልስ፣ ከባህር በባህር የመጣ አይደለን? እንደዚህ ያሽከረከራት ያሳብደልን፣ በአናቷ አቁም። አበደች እኮ ይህች ሴት። የሚያሳብዳት ሰው ጠፍቶ ነበረ እኮ። አሁን ግን አብዳለች፣ አብዳለች። ይሄ እኮ ግን መቅለል ነው ጓደኛዬ መቅለል ነው። በዚህ ድሜ በስማም በስማም መንፈስ ቅዱስ ይደብራል በጣም አንቺ እንዴ በስማም እንዴ ጥራቁፈን ጭራሽ ኖ መቅለል ነው እንጂ ለወንድ ይሄን ያክል ወርደሽ። ኦ ማይ ጋድ ትዳር ራሱ ሲፈታ እኮ በቃ ተፋታችለሽ፣ አለቀ። እኔ እንኳን የአስር ዓመት ትዳሬን ፈትቼ ሜዳ ላይ ውይ አላልኩም፣ አለቀ። ምን ያልኩት አስር ዓመት ትዳሬን የፈታሁት እኔ አሁን በቅርብ ምን አልኩኝ? ምን አንቺ ኦንሊ ቲንግ ለልጆች እንትን ያልሽው እንጂ ምንም በትዳርሽ ምንም ኢትስ ኦኬ በቃ አለቀ ታዝኝ ያለሽ ታለቅሻለሽ ሴት ልጅ ታለቅሳለች ሁለት ወር ሶስት ወር ታለቅሻለች ለራስሽ አጥብ አድርገው ልጁን ላይ ወጥታ ከፈለገች እየሳመች ከፈለገች እያደረገች ነው አለቀኮ እጅ መስጠት እኮ ነው። አለቀ። ተወሰድ ሄደ፣ ወደ አባት ሄደ፣ ወደ አምላኩ ሄደ ሄደ እኮ በቃ። ላይ መልስ ይኸውልሽ፣ ቴክት ኢዚ ምን አለሽ መሰልሽ? አንቺ ፈላጊ ያለሽ ስንቱ ታሰልፈሽ። እሷ ማን ይነካታል እኮ ታዲያ። መተው ነው ዝም ማለት። አረ አይደለም፣ እቃውን ውሰጂ አለች። የምን እንደሆነ እቃ እኮ ቀርቷል እያለች ነበረ። ምን እቃ አድራሻኑ ሰጂ አንተኑ ይሄን ሽማጎደ ነው የጫማ ማሰሪያ ነው። ጫማ ማሰሪያ ጫማ ስትገዥ የሪዘርቭ የጫማ ማሰሪያ ይሰጡሽ የለም? አዎ እሱንም ትውሰዳለች። አይደለም ጫማ ማሰሪያው የሷም እኮ ሊሆን ይችላል። ጫማ ማሰሪያ የሱም ላይሆን ይችላል። ኤንድ ኦፍ ዘ ዴይ ግን ሰው ደግሞ አንድ አንላ ሰው ካደረግሽ በሰዓቱ ወዳ ፈልጋ ካረገች መትሽ ሚያስለፈልፍ እግዚአብሔር ይሄን እኮ በጣም ይትንሽ አረ ሻቁ ፓንት እያወረች ነበር። ጋይስ ያደረገ የገዘችው ፓንቱ ላይ እያወረች ማናት ደግሞ የተማረችው፣ የተማረች ምትል በብድር ገዝታ ገዝታ እኮ አሁን ብድር ሲጫወባት እኮ ነው ምትለው። አደባባይ ላይ ወጣ። መቼም አትለቀውም፣ አትለቀውም እንደ አትፈታውም። እግዚአብሔር ፈረደበት ግን፣ እግዚአብሔር ፈረደበት ምትል ማርያም። ባለፈው ምን እንዳለች ልንገረሽ፣ ደብዳቤውን መጥቶ መውሰድ ከፈለገ መጥቶ እኔ ጋ ይደር መጀመሪያ አለች። እርሱ አይመጣም። እንደ እንዴት ነው የሚመጣው አለች እንጂ እኔ ጋር ካደረ ወረቀቱ ይሰጠዋል አለች። የሽኝት ምን ያደረግለታል? ወረቀት ሲጀምር መያዝ ወንጀል ነው፣ የሰው ወረቀት ግርት ላይ ማለት ነው። ኮኪልንገሮች አልጋ ላይ በደንብ ሰጥቸዋለው እያለች። ታዲያ በደንብ ከሰጠችው ለምን አይመጣም? ሄደኮ ጀመረ። በግድ ተጎትቶ ነው የገባው አሉ። ማርያምን ተጎትቶ ማን የገባው? ገን የኔን ጠይቄ ሲገባ ታክሲ ውስጥ ሰክሮ ተጎትቶ ነው የገባው ያለው ጥርሷ ከአሳ ጥንት የተሰራው እንደዚ አይነት ጥርሳለ ለምን እንደሚሸት ልንገርሽ፣ ኦሪጂናል አይደለም። ይሄ ከዱባይ የሚሰካውን ገጽታ ምጥተኮኑ ኦሪጂናል ኳሊቲ የለውም። ከዛ ምን ይለው አንዱ ምን ይለው ለምን ሰርቃ አልወጣም? አንደኛውን ይዛ አልወጣም? የታችኛውን ሰርቆት ቢወጣ ይሻለው ነበረ። የሆመውን እንግዲህ ያለ መረጃ ነው የወጣው። ምንም መረጃ የለውም። አይ መረጃ በቃ አብረሽ ስትኖሪ ምንም ምን መረጃ ያስፈልግሻል? ምንም እኮ ያስፈልግሻል። እሱ የመሰለው እንግዲህ እንደሌሎቹ ሌሎቹ ላሽ ዳሽ ተባብለሽ የምትለያይ ነው የመሰለው። እርግጠኛ እሱ መጫወቅ ስሙን እንደምታጠፋው ሲጀምር ምስኪን እንዲ አመማን

ኤርትራውያንም እንደዛ ይሉኛል። አውሬ ደስ ይላሉ፣ ስታወሪ ይሉኛል፣ ጎበዝ ነሽ አንቺ። ቋንቋ ሁሉንም ሁኑ። ጀርመንኛ በጣም ነው የሚያምረው። በዚ ያምርባታል። ሁሉም ነገር ፊለፊቷ ሳይሆን ያምርባታል። ምን አገባኝ እኔ ጨከነች አልጨከነች ምን አገባኝ። ፍሬ ጓደኛ እኮ ናት። የቲክቶክ ጓደኛ ይመሰላችሁ እንዲ እሱ ትናንትና ነው የምታውቃት ፍሬ ግን አስኩራት ነው ወይስ የቤተሰብ እርግማን ደርሶበት ነው? እርግማን ነው፣ በአስር የሆነ ሴትዮ ጋር የኖረው ይሄማ፣ እርግማን ነው። ተረግሞ ሆዴ ተረግሞ ነው እንጂ ወይ የሆነ የሰራው ከአርማ ወስዶ ጥሎት ነው እዛ ስ- እኔ ግን ጀርመን ላይ በቃ እንትን እኔ እንጂ ሰው የላትም፣ ወንድ የሚነካው የለ፣ ያው ልጅ ከባድ ነው። እሷ ሌላ ወንድ ከነካት ማለት ነው እኔ ልገደል እኔ ልገደል፣ ሌላ ወንድ ከነካት ነው። ኢትዮጵያዊ አታዩም? አታዩም ከየት ይመጣል? እንደ ማን አምኗት ደግሞ ሰገ እኔ እኮ ገርሞኛል። እሱ ራሱ ሰክሮ ከዛ በንጋታው ስሸውደው ስልክ ፈርትራ ጋር ውጥታ ገዛችለት። ደስ አሉ አይደል መጣችሁራሽ፣ ለወንድ ልጅ ገዝታ አይ ችግር የለውም እኮ ለወንድ ልጅ እኔም ልገዛ እችላለሁ ካለኝ ችግር አለ። ግን የሹገር ማሚ ስትሆኝ ነው። ለምሳሌ አንድ ሰላሳ ሀያ ዓመት ከእኔ የሚያንስ ወንድ ብጣብስ እኔም ገዛለታል። የሹገር ማሚ ማለት እንደዛ ነው። መኪና ብትገዛለት ነበረ እሱ በደንብ መቀበል ነበረበት። ሹገር ማሚ መቀበል ነበረበት። ማይረባ አሁን ሁን የካዛኝ ልጅ ነው አይደለም ወይ በደንብ ተቀባብሎ ብሎ አልተመለሰ። እንዲም እኮ ጓደኛ ተጠቅማበታል። እሷ አንቀሳቀሰችው። አካውንተ ሞቶ ነበር አንቀሳቀሰችው፣ ምናምን ነገር አንበሳ የምታወርደው አንዳንድ ቦታ ብር አላት። እንዴት ለምን የለን? እዚህ ጋ አንዋን አበባዋን ፍላውር ያለች እንደኛ ስትለምን ነው የምትውለው፣ ለዛውም በዩቱብ ሳይቀር ዋን ፍላወር ቱ ፍላወር ልጆች፣ አንድ አበባ አየርች ነው የምትውለው ልጆች እ ምር እነዛትዘም እኔ በነገራችሁ ላይ እዳ ጥቅ አርጓት ነው የሄደው ምንድነው? በእዳ ይገዛችሁ። ሳምር እንዴት ነሽ? ማሪ እንዳለ ነው ስልኩ የሄዳ ስልኩ ሽፈር ትራግ ነው በወር ሀያ ብርም ሰላሳ ብር የሚከፈለች። ሌላስ? ሌላማ ይሄ ብር ያወጣችሁ ነዋ። ሱቅ ከፍትላለሁ ብላ እንዴት አለ፣ ራሷ ጋ ነው ያለው ብሩ። በእርግጠኝነት አልተበደረችን። ብድር አይሰጣት ለምን መሰለሽ? የትኛው ስራ ነው አንቺ፣ ፌስት ስራ ሳይኖርሽ እንዴት ነው የሚሰጥሽ? በጡረታ አንድ በይ። ሌላው ሌላው እንግዲህ መስሎት ነው ደግሞ። ሁለተኛ ነገርሽ እድሜሽ ራሱ ከሀምሳ በላይ ስትሆኝ አይሰጥሽም ባንክ ብር

ፍሬ ምንድን ነው? ስቡ ጓደኛ ለመበደር አስበች ነበር፣ እንደ ለመበደር አስበች ነበረ። ለፍሬ ታዘሽ እንዳትበደሪ፣ አረኔ አልበደር። ምን ያደረገልሻል? ሲንዝል መክፈል ምን፣ ስራ ለሌለው ብድር አይሰጡም እኮ ነው፣ ስራ ይከፈላል

ብር ከሌለኝ ደግሞ አንበሳ ላክና ማርቲን፣ አንበሳ ላክና እኔ ያስገባሃለሁ ፍሬ ጋ አንድ አንበሳላክ ማርቲን፣ አንበሳ ላክ። ዝም ብሎ ማግባት የለም። ያ አይ በአንድ ብል ልብማ አይሆንም። አንበሳ ላክ አንድ ላይን ለፍሬ። እንዛ ማን የነቀላት ማርቲን ትናለ ሞዴሬተር አለው እንዲ ማን ይነቀላቸው? ማን የነቀላቸው? ማን ይነቀላቸው? የኔ ፍቅር ምን ታሪክ አላቸው? እኔ ብቻ ነኝ ታሪክሽ። የኔ ፍቅር አንቺ ነሽ እንዴ። እኔ ደግሞ ምንድን ነው ጨራለሁ። ዞዬ ጓደኛ እኮ ናት፣ እኮ በጣም ጓደኛ። ታሪክ የላቸውም። የኔ ፍቅር እንዳታስገቢ፣ አሁን ማንም ሰው እንዳታስገቢልኝ። ከአንቺ ጋር ብቻ ነው ማውራት የምፈልገው መጨመሻ ነው። ታዲያ ምን እራሱን አልደረሰን። አንዱ ደግሞ ምን አለ ዘንድሮ መጾም አልተቻለም፣ ሆኖ ነው። ምን አውቅ የላቸው። ከብዶት እኮ ነው ጾሙ። ሴቶች የመጣ ነው። እረ ግን ይሄ አምስት ሰማኒያ ሙሙ የያዘው ሰውዬ ጓደኛዬ አልያዘም እኮ። ሰማንያ እና ስንትን የያዘው? ሶስት መሰለኝ። ወይ ሰማኒያውን ታዲያ ከየት አምጥተውት ነው? ምን አውቅ የላቸው። ግናቸው አላውቅም። እንዴት አላቆም ጀርምን ሰማንያ ስድስት ሆነ እኔም አላውቀውም ወይ ሚስ ሰማንያ ስድስት ነው ብላለች። በጣም ያስ ኤምባሲ ማለት ነው። ጓደኛ ኤምባሲ ቀርጾ ቤቴ ነው ብሎ ይልክላቸዋል። ነች እኮ አዎ፣ ነው የኤምባሲ ነው። ባንዲራ የተሰቀለ ግቢ እያሳየ አይ ቲንክ ሙኒክ ነው። ማነው እንትን መሰለኝ፣ በርሊን መሰለኝ። ፍሬ እንዴት ናችሁ? ሰላም፣ እንዴት ነሽ? ኒወድ ሰላም ነሽ አለን ነው። ሁሉ ነገር ዱባይ ነው ያለው። ያው ችኮቹ መውጣት ስለሚፈልጉ ይመስለኛል። እንት የሚካለ ምናምን ስላሉ ወደ ውጭ ለመምጣት ኢሮፓ፣ አሜሪካ ምናምን መሄድ ስለሚፈልጉ ይመስለኛል። ኦኬ። ምስኪኖች ግን ያሳዝኑ በጣም ማርያምን፣ በጣም ነው የሚያሳዝኑት።